ቤት አማሩ ቤተሰብ የሚለንን ነገር እንስማ። በቃ ካለን ጭንቀት አንጻር ሁሌ እንጸልያለን ነው አባዬ ነው የምትጸልየው ስለ እናቴን ጤና ስጣት ብዬ ነው የምትጸልየው ይለኛል ማለት ነው። አንዳንዴ በጣም ያመኛል፣ ሐኪም ቤት ሁለቱንም ይዣቸው ጉሉኮዝ የምወስድበት ጊዜ አለ። ሰው የለሽም እንደ ይሉኛል። ደንበኛ አፍርቻለሁ አሉኝ። አሁን የሀኪምና የሐኪም ቤት ደንበኞች አሉ ይይዙልኛል እነሱ ልጆች እኔ ተኝቼ መድኃኒቴን ወስጄ ወደ ቤት የምመለስበት ጊዜ አለ። በጣም መጥፎ ጊዜ እያሳለፍኩ ነው እና አሁን ምን ማድረግ እንዳለብኝ ሁላ አላውቅም። እስካሁን በህይወት ያለሁት የሆነ ነገር እርምጃ ልወስድ ስል ልጆቼ ናቸው የሚመጡት፣ ያድኑኛል። ከዛ ከዛ እርምጃ ያድኑኛል። በቃ ለእነሱ ስል ደግሞ እመለሳለሁ። ቁጭ ብዬ ስጠብቃቸው ነው ማድረግ። በር አልቆለፍም። ኮንዶሚኒየም ተከራይቼ ነው የምኖረው። እህቴ ናት። እዛ ይሻልሻል ብላ ኮንዶሚኒየም ውስጥ ተከራይቼ የምኖር ሆነ። በሩ አልቀልፎ እፈራለሁ። ሙቼ ማድር ነው የሚመስለኝ። ወደኋላ ነው የምመለስ። ወደፊት መሄድ እፈልግና ወደኋላ ኋላ ተመልሼ ቁስሎችን እንዲህ ራሴ ይቀሰቀሳችኋል አንዳንዴ። ከዛ ለእሱ እንኳን ጥዬው መሄድ አልችልም። ደና አባት አይደለም ደና ቤተሰብ የሉትም። ልጆቼን ነገ እኔ ምንም ሳልበድለው ነው አይደለም። ምንም አልበደልኩትም የእውነቴን ነው መነግርህ። ማንንም አላቅም። ከዛ በፊት ወንድ አላቅም። እሱ ነው ለእኔ መጀመሪያ የልጅነቴን ይም የማስበው ነው። ምንም ሳልበድለው እንደዚህ አደረኩት። አሁን እንደዚህ ልጆቼን ትቼው ትቼ እንዴት ነው የሚሄደው? ከዛ የሚነግረኝ ነገር አለ፣ አልፈልጋቸውም፣ ልጆች አልፈልጋቸውም፣ ንገሪያቸው። ይኸው ትልቁ ልጄ ደግሞ በጣም ስለይቀራረቡ ነበረ ያቺ አምስት አመት ውስጥ ፍርድ ቤት በፈቀደለት እየመጣ ይጠይቀው ነበር። ና የሆነ ስሜት አለው አሳየው ብሎ ከሴት ጋር የተኛውን ፎቶ ልኮልኛል። አሳየው እንዲቆርጥለት ለልጄ ማለት ነው፣ ለሰባት አመቱ ልጅ አሳየው ምን ይሰራለታል? አሁን ይሄ ባሳየው ነገ እኮ ያልፋል ይሄ ቀን። በንስ አናግረው ሌላ ችግራችን ይበቃናል። ይህ ስነ ልቦናው ግን በቃ አሳክም አልፈልግም። አሁን ልቤተሰብ አብሮ ደክሞኝ ደክሞኝ በቃ መሄድበት ሁላ ጥቼ፣ ይሄንን ሳልናገር መሞት አልፈልግም ለሴቶች ፕሊስ፣ በቃ ተው። ስትባሉ ተው ስንባል መተው አለብን። በቤተሰብ ያለምንም ምክንያት አይደለም። ተው ይሄ አይጠቅማችሁም ምናምን የሚለው በቃ ተው እንረጋጋ። አሁን ሆኜ ነው መረዳው ያፊል ዱሮ ከይስ ባል ያልተውኩት ፋይሬጅ ላይ ነበርኩ። እና አንሰማ መሰለኝ፣ በተለይ ሴቶች አላቅም። አሁን የሆነች ሴት የተጎዳች ሳይ፣ አሁን ሴት ልጅ ነው የወለድኩት። ሁለተኛ እንዴት አርጌና ማሳድጋት ሁላ አላቅም በ እና ፕሊስ በቃ እንተው። ተው ስንባል ወደኋላ መመለስ አለብን። ለምንድን ነው ተው ያሉን? እና አጣርቶ ዝም ብሎ አይግቡ። ከዛ አንድ ሬድ ፍላግ ካዩ መውጣት ነው ያለባቸው። ይሄ ተመልሶ መግባት ምናምን ምናምን፣ ሌላ ችግር፣ ሌላ ማዕት ላይ እራሳችን ጎድተን፣ ያው ልጆችን ዋጋ እያስከፈልኳቸው እጩኸባቸዋለሁ። መስማት አልፈልግም ድምጻቸው አሁን ልጄ በጸጥታ ውስጥ ያለፍ ነው ብዬ አለ ትምህርት ቤት ውስጥ ልጆች ሲጮህ ተባልኩ። ጆሮ ነው የሚይዘው፣ መውጣት ነው የሚፈልገው። መሆን አይፈልግም እዛ የጩኸት አካባቢ። እኔም አላናግሮም ዝም በል ነው በመናገር ጭንቅላቴ አንዳንዴ መሸከም ያቅተኛል ሀሳብ ማንም ሰው እንዲያናገረኝ አልፈልግም። የሆነ ሀሳብ ከመጣ በጣም ነው ምተነት ነው መስል ያቀተኛል። እማዬ ሲለኝ አትበለኝ ይለዋሉ፣ አሰቃየኋቸው ልጆች። ይቺ ሁለተኛ ልጄ ከልጅ ከትልቁ ጋር ከተጣላን እሷ መኝታ ቤት ትገባለች እዛ ዘግታ፣ እማዬ አትጩሂ እሺ ትለኛለች። እናደዳለው፣ ውስጤ ቁስላለው፣ ማንም አልናገርም። ከተናገርኩ በጣም በጩኸት ነው የምናገር። ቢሮም መስማማት አልቻልኩም ከሰዎች ጋር አንቺ ዝም ነው የምትዩ ምናምን ይሉኛላ። ከዛ ሳወራ ደግሞ በጣም አግሬሲቭ ነኝ ምናምን ነገሮችን መታገስ አልችልም። በቃ መስማማት አልቻልኩም። ውጭ አንዳንዱ ነው የሚረዳኝ እንጂ ሌላ ሰው አይረዳኝ። አንዳንዱ ግን ጠርቶ ሁላ ነይ ነይ ነይ አንቺ መሄድ የለብሽም ብለው ይመልሱኝና አረጋግቶ በቃ ተረጋጊ ምናምን። አሁን አንዷ በቅርቡ አስፋልት ጋር ያገኝ ምንም አታውቀኝም አላውቃትም። ከቢሮ ተናድቼ ትቼ ወጥቼ ሳለቀስ ምናምን መንገድ ለመንገድ ማለት ነው፣ መንገድ ለመንገድ ያለቀስኩ የጮኩ ምናምን አገኘች። ምንድን ሆን አለች። ሳይካትሪስት ጋር መሄድ እንዳለብኝ ነገረች። ትክክል አይደለሽም አለች። ያኔ እሷ ባታገኘኝ ኑሮ ቤት የመጥቼ ቢሆን ኑሮ የሆነ ነገር ወይም መርዝ ጠጥቼ ወይ ምናምን ምናምን ነበረ የምገኘው። ግን ሰዎች መዳኛ ይሆኑኛል፣ እግዚአብሔር ይልክልኛል፣ መቆየት ስላለብኝ እንጂ ያለሁበት ሁኔታ ትክክል አይደለም። እና ዋጋ አንክፈል እኛ ራሳችን ዋጋ ከፍለን ልጆቻችንን ዋጋ ባናስከፍል በቃ አይሆንም። እኔ በህልሜ ሁላ እግዚአብሔር ብዙ ጊዜ ከልክሎኛል፣ ከዚህ ሰውዬ ከመውለ ኢቨን ልጅ እስከመከልከል እግዚአብሔር ደርሷል ልጅ በቃ አረግዛለሁ ፌል ያረግ ነበረ። ከዛ በህልሜ ያሳየኝ ነበር ፈጣሪ የሆነ ነገር ሳይ አባት ንሳ ነበሩ እሳቸው ጋር ነበረ እየሮጥኩም ሄደው እንዲ ያለ እኮ ልጅ የምን ላድርግሽ ይሉኛል። አሁን ነብሳቸው የማሪ የሉም። በአታ ማርያም እኔ ሳንሻይን አካባቢ ነው ያደግኩት። ከክፍለ ሀገር እንደመጣው ለብዙ ዓመታት እዛኔ የኖርኩት እና ገብርኤል ና በአጣ አልለኝ ማታ ማታ ተማሪ ያለውን ያገኘት ሰውዬ በእግሬ ነው ሁሌ የሄደው የነበረ እና እዛ አባት ንስሐ ነበሩ። ምን ላርግሽ? አምጪውና ልምከረው ላይ ነው አሉኝ። ሲመክሩት ምንም ምንም ይሄ አንዳንዴ እኔ አላቅም። ቁርባን እንደዛ ነው የሚያደርገው። እግዚአብሔር ነው አላቅም። በቃ በህይወት ምንም በቃ ይሄ እግዚአብሔር መፍራት የሚባል ነገር የለውም። ነገሮች እንደ መብቶ ነው የሚቆጥረው። በቃ እንደተፈቀደለት እግዚአብሔር ሁሉ ነገር እሱ እንዲሰራ እንደፈቀደለት። ከዛ ወንድነት ነው የሚሰማው ባይዘው ከዛ ልጃገረድ ነው እየፈለገ የሚያበላሸው። አይፈልግም ከዛ ውጭ አይፈልግም። ልጃገረድ ከኔ በፊትም የነበረችው ልጃገረድ ነበረች፣ ወልዳ ሄደች። እኔም እንደዛ የቤት ሰራተኛም ሲጠይቃቸው እንዲህ ነው የሚላቸው፣ ልጃገረድ ነሽ እያለ ነው የሚጠይቃቸው። ይሄ ሁሉ አልፎ በህይወት እስካሁን የውቁ መስራትም አልቻልኩም ምናምን ከብዙ ነገር ተምሬያለሁ። እንግዲህ እንዳልተማረን የሆንኩት መስራት እችላለሁ፣ አቅም አለኝ። ግን ከሰውጭ ጋር መግባባት አልቻልኩም። አሁን የአእምሮች የአእምሮ ህክምና እንደሚያስፈልገኝ እህቴ እየጠበቀችኝ ነው። ልጄ ክረምት ትምህርት እስኪያቆምና ለክረምት ህክምና እንደሚያስገቡኝ ተነጋግሮ ቁጭ ብያለሁ። እንዲህ አንድ ክፍል አልወጣም፣ አልለብስም ብጃማ ለብሼ ነው የምውለው። ምንም ማድረግ አልፈልግም፣ ምንም ነው። ፕሊዝ በቃ ምን ማድረግ እንዳለብኝ አሁን ኦልሬዲ ተነግሮኛል። ህክምና እሄዳለሁ፣ እገባለሁ ህክምና ቢያንስ በቃ አሁን ከእኛ በታች አሉ። አሁን አሉ። በቃ አሁን ደግሞ ክፉ ጊዜ ደግሞ ከዛ የባሰ ጊዜ መጥቷል። እየተገዳደልን ጭምር ነው እና ፖሊስ በቃ ከእኔ አሁን የሁን ሰላሳ አራት ዓመቴ ነው። ከአስራ ስምንት ዓመት ጀምሮ እስካሁን ያለውበት እያለቀስኩ አንድ ቀን ደስታ ምን እንደሆነ አላቅም። ከዛ በፊት ነው የማውቀው። ያኔ እናቴም ስለነበረች በቃ እሱ ነው የማውቀው ከዛ በእኔ ከአባትና እናቴ ነው ያደኩት። ችግር የለብኝም። ይሄ የቻይልድ ትራማ ምናምን የለብኝም። አባቴ በጣም ጥሩ ሰው ነበር። እንደውም እናቴ ናት ማናገኛት የነበረ በጣም ውጭ ትውል ስለነበር ስራ። ዋናው አባቴ የእጅ ስራ ነበር፣ ጠልፍ ምናምን ይጠልፍ። እሱ ጋር ነው ያደግ ነው አብረ ነው አላቆም። ይሄ ካላባት ማደግ ምናምን አናቆ እና ያመናል ያመኛል። እሱ ትልቅ ህመም። ያሁን ልጆቼ ናቸው። ባይኖሩ ኑሮ በቃ እኔ ምን እንደመሆን አላውቅም እና ያሳዝኑኛል። እኔ እኔ ዋጋ ከፍዬ ልጆቼ ዋጋ አስከፍዬ ቤተሰቦቼ ዋጋ እያስከፈልኩ ነው እና ምን ማድረግ እንዳለብኝ እና ማስተማሪያ ከሆነ ብዬ ነው ቁጭ ብዬ ላይቭ ነበርክ ነው እስኪ ልግባ እኔም በዛው ይቀልልኛል። ቀልሎልኛል። ንም አመሰግናለሁ ስላዳመጣችሁኝ እና ከኔ ተማሩ በቃ ቤተሰብ የሚለንን ነገር እንስማ በቃ አንድ አባባል አለ፣ ፈጣሪ ሲወድሽ ሰይጣንም ይወድሻል። በዚች ምድር ስትኖሪ ብዙ ፈተናዎች ሊያጋጥሙሽ ይችላሉ። አንዳንዴ ደግሞ ይባስ ብሎ አለኝ ያልሻቸው ነገሮች በሙሉ ይጠፉብሻል። ባላሰብሻቸው መንገድ ልታጫቸውም ትችያለሽ። በዚህ ዓለም ላይ የመኖር ትርጉም ይጠፋብሻል። አንዱን ፈተና አለፍኩ ስትል ሌላ ፈተና ይገጥምሻል። አንቺ ምንም እንደማትረቢ ይነግሩሻል። ምንም ተስፋ የለሽም ይሉሻል። ከነሱ ጋር እንድትሆኝ አይፈልጉም። በዚህ ሰዓት አንቺ ምንም ተስፋ እንደሌለሽ፣ ምንም ጥሩ ነገር እንደማይገባሽ ታስቢያለሽ። ሁሉም ነገር ይጨልምብሻል። ምንም ተስፋ አይታይሽም። ፈተና በሕይወታችን የሚመጣው አንድም ሊያጠነክረን፣ አንድም በሕይወታችን ምን እንደተማር ሊፈትሸን ነው። ወደኋላ ካል ይጥለናል ከተጋፈጥነውና ወደኋላ ሳንል ካሸነፍን ግን ይሸልመናል። የሰው ልጅ ዝቅ ስትይለት ይንቅሻል። ፈጣሪ ግን ስትንበረከኪለት ከፍ ያደርግሻል። ለራስሽ ስትይ ጠንካራ ሁኚ። ሕይወት ለደካሞች ፍጹም ቦታ የላትም። መንገድሽን ለሱ ስጪ። ታሪክሽን የሚቀየርልሽ ፈጣሪ ብቻ ነው። ስለዚህ ነገሮችሽን ሁሉ ለሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። በረከስ በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት አይንሽ ይለወጣል። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ በምትሰሪበት ነገር ላይ የማይንገዳገድ መሰረት ጣይ፣ ሳትሰለቺ ስሪበት፣ ከዚያም ትክክለኛውን ውጤት ታገኛለሽ። ቆይ ምንድን ነው እሱ የሚያስጨንቅሽ? ከዚያስ ላስጨነቀሽ ነገር ምን መፍትሄ እየሰጠሽው ነው? ወይስ እንዲሁ በመገረምና በሐሳብ ራስሽን እየጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ራስሽን ፈትሺ።